ጌታ እግዚአብሔር ለዘላለም እየተባረከ ይሁን። እኔ ክርስቶስን እንደምመስል እኔን ምሰሉ። ወንድሞች ሆይ በሁሉ ስለምታስቡኝና አሳልፌ እንደሰጠኋችሁ ወግን ፈጽማችሁ ስለያዛችሁ አመሰግናችኋለሁ። ነገር ግን የወንድ ሁሉ ራስ ክርስቶስ፣ የሴትም ራስ ወንድ፣ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ ወዳለሁ። ራስን ተከናንቦ የሚጸልይ ወይም ትንቢት የሚናገር ወንድ ሁሉ ራሱን ያዋርዳል። ራሷን ሳትሸፍን ግን የምትጸልይ ወይም ትንቢት የምትናገር ሴት ሁሉ ራሷን ታዋርዳለች፣ እንደ ተላጨች ያህል አንድ ነውና። ሴትም ራሷን ባትሸፍን ጠጉሯን ደግሞ ትቆረጥ። ለሴት ግን ጠጉሯን መቆረጥ ወይም መላጨት የሚያሳፍር ከሆነ ራሷን ተሸፍን። ወንድ የእግዚአብሔር ምሳሌ እና ክብር ስለሆነ ራስን መኮናኖብ አይገባውም። ሴት ግን የወንድ ክብር ናት ሴት ከወንድ ናት እንጂ ወንድ ከሴት አይደለምና፣ ሴት ስለ ወንድ ተፈጠረች እንጂ ወንድ ስለ ሴት አልተፈጠረምና። ስለዚህ ሴት ከመላእክት የተነሳ በራሷ ላይ ስልጣን ሊኖራት ይገባል። ነገር ግን በጌታ ዘንድ ሴት ያለ ወንድ ወንድም ያለ ሴት አይሆንም። ሴት ከወንድ እንደሆነች እንዲሁ ወንድ ደግሞ በሴት ነውና፣ ሁሉም ከእግዚአብሔር ነው። በእናንተ በራሳችሁ መካከል ፍረዱ። ሴት ራሷን ሳትሸፍን ወይም ወደ እግዚአብሔር ልትጸልይ ይገባታልን? ወንድ ጠጉሩን ቢያስረዝም ነውር እንዲሆንበት፣ ሴት ግን ጠጉሯን ብታስረዝም ክብር እንዲሆንላት ተፈጥሮ እንኳ አያስተምራችሁምን? ጠጉሯ ጠጉራ መጎናጸፊያ ሊሆን ተሰጥቷታልና። ዳሩ ግን ማንም ሊከራከር ቢፈቅድ እኛ ወይም የእግዚአብሔር አብያተ ክርስቲያናት እንዲህ ያለ ልማድ የለንም። ስለ ቃሉ የአምላካችን የእግዚአብሔር ስም ለዘለዓለም የተባረከ ይሁን። በመጀመሪያ ከጳውሎስ ልነሳ። ራሱ ለእግዚአብሔር የታመነ አገልጋይ ሆኖ ክርስቶስ ኢየሱስን መስሎ እናንተም እኔን ምሰሉ የሚል ተአማኒነት ያለው አገልጋይ ነው። እኔ ክርስቶስን እንደምመስል እኔን ምሰሉ ብሎ የተናገረ ሐዋርያ ነው። ማን ሐዋርያው? ቅዱስ ጳውሎስ። ጳውሎስ የሚናገረው ነገር ሁሉ ተአማኒነት አለው ማለት ይቻላል። አሁን ከሱ ተረድተን ነው ታችኞቹን ስለ ወንድና ስለ ሴት፣ ስለ ቤተ ክርስቲያንና ስለ ክርስቶስ፣ ስለ ተለያዩ ስርዓቶችና ደንቦች መነጋገር የምንችለው የሐዋርያውን ተአማኒነት ይዘን ነው ማለት ነው። እግዚአብሔር ለዘላለም የተባረከ ይሁን። ስለዚህ ሐዋርያው ቅዱስ ጳውሎስን ካመነው ቃሉ ቀጥሎ የሚናገረውን ነገር እሱ የሚናገረው እና የሚመክረውን ነገር ደግሞ እንቀበላለን። ጌታ እግዚአብሔር ለዘላለም የተባረከ ይሁን። ወንድሞች ሆይ በሁሉ ስለምታስቡኝና አሳልፌ እንደሰጠኋችሁ ወግን ፈጽማችሁ ስለያዛችሁ አመሰግናችኋለሁ ይላል። አስቀድሞ የነገራቸው ስርዓትና ደንብ ነበረ። ወግ የሚለው ስርዓት፣ ወግ፣ ደንብ ማለት ነው። ክርስቲያናዊ ስርዓት፣ ክርስቲያናዊ ወግ፣ ክርስቲያናዊ ደንብ፣ ክርስቲያናዊ ስርዓት። ወንድሞች ያለው የዳኑ ሰዎች የሚጠሩበት አጠራር ነው። በክርስቶስ ኢየሱስ አንድ የሆኑ ከክርስቶስ ጋር እየተባበሩ ስጋዊ ፍላጎትና መሻታቸውን የቀበሩ ለክርስቶስ የተለዩ በዚህ ዓለም የሚመጣውን መከራና ስቃይ ሁሉ እንቀበላለን ብለው ወስነው የገቡ አካላት ወንድሞች ይባላሉ በሁሉ ስለምታስቡኝና አሳልፌ እንደሰጠኋችሁ ወግን ፈጽማችሁ ስለያዛችሁ አመሰግናችኋለሁ ነገር ግን ብሎ ይጀምራል አሁን የሚታረም ነገር አለ ማለት አንድ ነገር በመልካም እሳቤ ከቀጠለ በኋላ ነገር ግን የሚል አፍራሽ ቃላት ከገባ የሆነ ጉድለት እንዳለ ያሳየናል ማለት ነው ሊስተካከል የሚገባው ሊታረም የሚገባው ትክክል ያልሆነ ነገር እንዳለ ይጠቁማቸዋል፣ ማለት ነው። የወንድ ሁሉ ራስ ክርስቶስ፣ የሴትም ራስ ወንድ፣ የክርስቶስ ራስ እግዚአብሔር እንደሆነ ልታውቁ ወዳለሁ ይላል። ሰው ማለት ሴትና ወንድ ናቸው። ወንድና ሴት አንድ ናቸው። ሁለቱም ሰዎች ናቸው። ለምንድን ነው የሚለያዩት የሚለውን ነገር አብረን እንድናነሳ ያደርገናል። ዘፍጥረት ምዕራፍ አንድ ላይ እግዚአብሔር ሲፈጥር እግዚአብሔር ሰውን በመልኩ እንደ ምሳሌው አድርጎ ፈጠረ ይላል እንጂ ወንድን ፈጠረ አይልም። ዘፍጥረት ምዕራፍ ሁለት ቁጥር ሰባት ላይም በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ህያው ነፍስ ያለው ሆነ፣ ይላል። ሴት አይልም፣ ወንድ አይልም። ዘፍጥረት ምዕራፍ አምስት ደግሞ እንደዚሁ ሰውንም በፈጠረበት ቀን ስሙን አዳም ብሎ ጠራው፣ ይላል። ለማን ነው? ለሴትም ለወንድም። አሁን ይውላችሁ እግዚአብሔር ሰውን ሲፈጥር ሰውን ከፈጠረ በኋላ ይህ ሰው እየተባለ ያለው ማን ነው ስንል ቀድሞ የተገኘ አዳም ከአዳም የተገኘ ሴት ብሎ ደግሞ ይለየዋል እያንዳንዳቸው አንድነት አላቸው ልዩነትም አላቸው ሰው ብለን በመጀመሪያ ከዛ ደግሞ ሲቀጥል ምን እንላለን ጾታ እናመጣና ወንድና ሴት ብለን እንለያለን ስለዚህ እግዚአብሔር የፈጠረው ቅደም ተከተል ሳይኖር በመጀመሪያ እግዚአብሔር በሀሳቡ እንደ ፈቃዱ በእግዚአብሔር ሉዓላዊነት በመጀመሪያ የተፈጠረው ሰው እንደሆነ ያሳየናል ያን አተገባበር የሚባል ነገር ደግሞ አለው ራዊ ላይ ሲመጣ እንቅስቃሴው ላይ ሲመጣ ቀጥታ ከአዳም ሴትን ወሰደ ሴትን ፈጠረ አይል መጽሐፍ ቅዱስ ለምንድን ነው ፈጠረ የማይለው ምክንያቱም ከተፈጠረው ሰው ላይ ነው የተወሰደችው አዲስ ነገር ተፈጥሮ አይደለም ከተፈጠረው ሰው ላይ ነው ጥንት ወስዶ ሴት አድርጎ ሰራት ይላል አሁን ይህንን ሰራ የሚለውን እንደ አዲስ ነገር መፍጠርን ሳይሆን የሚያሳየው ካለው ነገር ላይ ማበጀትንና ማስዋብን ማበጃጀትን የሚያሳይ ክፍል እንደሆነ እንረዳለን ማለት ነው። ጌታ እግዚአብሔር ለዘላለም የተባረከ ይሁን። ከዚህ የተነሳ የወንድ ሁሉ ራስ ክርስቶስ፣ የሴትም ራስ ወንድ፣ የክርስቶስ ራስ እግዚአብሔር ነው ብሎ ቅደም ተከተላቸውን ያስቀምጣል። አሁን ሴት ከወንድ ነው የተገኘችው የሚለውን ነገር ሊያመጣልን ነው ለምን ነበር ይህን ነገር ሁሉ ያመጣው? ስንል ቆሮንቶስ ቤተክርስቲያን ትልቁ ችግር በአሕዛብ ዘንድ የነበረው ልማዳቸውን ወደ ቤተክርስቲያን ማምጣታቸው ነው ትልቁ ችግር እንጂ ጾታ ለመለየትና አንዱ ይበልጣል አንዱ ያንሳል ለማለት አይደለም። ጳውሎስ የማስተካከል ስራ ነው የሰራው። እንደ እግዚአብሔር ቃል አገልጋይ የቃሉ አገልጋይ እንደመሆኑ መጠን ተአማኒነት አለው። ሊገስጽና ሊመክር ሊያመሰግንና እንዲሁ ሊያስተካከል ይገባዋል። በክርስትና ሕይወት ውስጥ ስትመላለሱ ሴት ወንድ የለም፣ ባሪያ ጫዋ የለም፣ ትንሽ ትልቅ የለም፣ ሁሉም እኩል ነው። ይህኛውን ቅደም ተከተል ያስጠበቀበት ዋነኛ ዓላማ ወንድ ቀድሞ ስለተፈጠረ ከዛ ከወንድ ነው ሴቷ የተሰራችው እንጂ ራሱን ችሎ ለሴት ፍጥረት አልተከናወነም። ይህንን ክፍል ስንነጋገር በዋናነት የጾታን ታላቅና ታናሽ እየተነጋገርን ሳይሆን፣ የእግዚአብሔር ሀሳብ እንዴት ነው የሚከናወነው እንዴት ነው የሚፈጸመው እንዴት አድርገን ነው ማክበር ያለብንና መፈጸም ያለብን የሚለውን ጳውሎስ ለማስተካከል የሄደበትን መንገድ እንድንቀበል ነው እግዚአብሔር አምላካችን ዓለም የተባረከ ይሁን። ስለዚህ የሴት ራስ ወንድ ነው። ወንድ የሴት ራስ ሆኖ ሴትን እንደ ባሪያ የሚገዛት ከሆነ ወንዱ እራሱ ወንድ ለምን እንደተባለ አልገባው። በእግዚአብሔር ርኅራሄ የእግዚአብሔርን ምሳሌ ሆኖ በሴት ላይ እንዲሰለጥን ፍቅሩን እንዲያሳይና የተሻለ ማንነት ኑሮት እርሷን እንዲመራት እንጂ እንዲያሰቃያትም አይደለም። የአምላካችን የእግዚአብሔር ስም ለዘለዓለም የተባረከ ይሁን። ነገር ግን የወንድ ሁሉ ራስ ክርስቶስ፣ የሴትም ራስ ወንድ፣ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ እወዳለሁኝ። አሁን እግዚአብሔርና ክርስቶስን ደግሞ ትንሽ ልበልላችሁ አብሮ ስለሚሄድ ሀሳቡ ቅድም ስናገር በሴትና በወንድ መካከል ያለውን ግንኙነት ስነግራችሁ አንድነታቸውና ልዩነታቸውን ሳብራራ አንድ ነገር ብያለው። ሰው በሚለው ሀሳብ ውስጥ ሰው ሰው ነው፣ አንዱ ከአንዱ አይለይም፣ አንዱ ከአንዱ አይበልጥም አያንስም። መበላለጥም መተናነስም የለም። ምክንያቱም ሰውን ፈጠረ ነው የሚለው ከዛ በኋላ ሴት ከወንድ ተገኘች። እሺ አሁን ከእግዚአብሔር አንጻር ደግሞ እንሄድና ክርስቶስ ኢየሱስ መለኮት አይደለም ወይ? አዎ፣ መለኮት ነው፣ እግዚአብሔር ነው። ክርስቶስ ኢየሱስ ክርስቶስ እግዚአብሔር ነው። እሺ እና ታዲያ የክርስቶስ ራስ እግዚአብሔር ለምን አለ ስንል? በጣም ጥሩ። እግዚአብሔር ስንል መለኮት ነው የምናነሳው። አብ ወልድ፣ መንፈስ ቅዱስ አንድ አምላክ፣ በማይነጣጠር ሶስትነት፣ በማይደባልቅ አንድነት፣ ለዘላለም ህልው ሆኖ የሚኖር አንድ አምላክ። ስለዚህ በመለኮታዊ ማንነት፣ በመለኮታዊ ባህሪ፣ በመለኮታዊ ታላቅነት ክብርና ስልጣን ክርስቶስ እግዚአብሔር ነው። አብ ወልድ መንፈስ ቅዱስ አንዱ ከአንዱ አይበልጥም፣ አንዱ ከአንዱ አያንስም፣ አይበላለጡም። መቀዳደምም ሆነ መከታተል የሚባል ነገር የላቸውም። አንድ አምላክ እግዚአብሔር ለዘላለም የተባረከ ይሁን። በጣም ጥሩ። በዚህ ሰው የሚለውንና እግዚአብሔር የሚለውን ተመሳሳይ ያደርግልናል። ሰው አጠቃላይ ለሴትም ለወንድም መጠሪያ እንደመሆኑ መጠን እግዚአብሔር የሚለው ደግሞ ለአብም ለወልድም ለመንፈስ ቅዱስም መጠሪያ ለመለኮት መጠሪያ ሆኖ ያገለግለናል። በጣም ጥሩ። ወደ ክርስቶስ ደግሞ እንሄድ። ክርስቶስ በተለየ አካሉ ወልድ ማለት ነው። ስጋ ለብሶ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ በምድር ላይ በመንቀሳቀሱ የሁላችንንም ድህነት በመስጠቱ፣ ስርየተ ኃጢአት በማከናወኑ እንደ ሰው መውረድ ብቻ ሳይሆን እንደ ባሪያ የባሪያን መልክ ይዞ ራሱን ዝቅ አድርጎ ራሱን ባዶ አድርጎ በምድር ላይ በመንቀሳቀሱ ከእግዚአብሔር ያንሳል ተብሎ ተቀምጧል። በምን በሰብአዊ ማንነቱ በመታዘዙ በውርደቱ በዝቅታው በስቅላቱ በመሞቱ፣ አያቸው ያለ መጠን ደግሞ ዝቅ ስላለ ያለ ልክ ዝቅ ባለበት መጠን ያለ ልክ ከፍ ከፍ ብሎ በአብቀኝ ተቀምጦ ዛሬ ለእኔና ለእናንተ ዋስትና ሆኖ በአብቀኝ አለሁላችሁ የሚለን የስጋ ዘመዳችን አምላካችን ደግሞ ወዳጃችን የሆነ የሚታይልን ሊቀካናችን ካናችን ሆኖ በእግዚአብሔር ቀኝ ተቀምጠዋል። በግርማው ቀኝ ተቀምጦ ስለኛ ይታይልናል። ለታናናሽ ወንድሞቹና እህቶቹ ታላቅ ወንድማችን ሆኖ ክርስቶስ በስጋ ስለተዛመድን የአብርሃምን ዘር ስለያዘ። አያችሁ፣ የክርስቶስን እና የእግዚአብሔር የሴትና የወንድ ልዩነት እንደዚህ የተመሳሰለ ነው። ይህ ማለት ግን ክርስቶስ ሰው በመሆኑ አምላክነቱን ተወንዴ አልተወም። አምላክ ነው በጣም ጥሩ ሴት ደግሞ ሴት በመሆኗ ከወንድ ስር በመሆኗ ሰውነቷ ቀረ እንደ አልቀረም ሰው ነች የመጨረሻው አልቲሜት ጎሉ ምንድን ነው ሲባል ተሰብስቦ ለእግዚአብሔር አብ ክብር ጌታ ለዘላለም የተባረከ ይሁን ስለዚህ ሴቶች ያነሳችሁም አይደላችሁም የተዋረዳችሁም አይደላችሁም ፋንክሽናሊቲ የሚባለው ነገር ላይ ስንመጣ ይሄ ሚዛናዊ የሆነ አስተምሮ ያስፈልጋል ለምንድን ነው ይሄ መልእክት ግን የተነገረው? ሲባል ቅድም እንደነገርኋችሁ የከበሩ ሴቶች በወርቅና በብር እየተንቆጠቆጡ ስለነበሩ ሀብትና ዝና ስላላቸው ክርስትና ቦታ ላይ መጥተው ባሪያዎቻቸውን ስራ ቦታ ላይ እንደሚያዙት ሁሉ እዚህም ደግሞ ክርስቲያኖችን ማንገላታት ጀምረዋል። እኛ የበላይንን አይነት ነገር በገንዘብ መተንፈስ ጀምረዋል። ጌታ ከዚህ ጠብቀን። ቁጥር አራት ላይ ያለ ስለ መከናነብ ይናገራል። ራስን ተከናንቦ የሚጸልይ ወይም ትንቢት የሚናገር ወንድ ራሱን ያዋርዳልና ይላል። ይሄ በአባይ ጠንቋይ የሚባሉ በሀገራችንም ጭምር አሉ። ወንዶች ጸጉራቸውን ተከናንበው ከክፉ መናፍስተ ዓለም ጋር ተያይዘው መናፍስትን እየሳቡ የሚደግሙ የሚመትቱ፣ የሚሟርቱ አካላት አሉ። ራስን ተከናንበው የሚጸልይ ወይም ትንቢት የሚናገር ወንድ ራሱን ያዋርዳል ይላል። ይሄ የእግዚአብሔር ሐሳብ ሳይሆን የጠንቋይ ሐሳብ ነው። ወንድ ተሸፋፍኖ የሚናገር ከሆነ ትንቢት ሳይሆን ጥንቁልና ነው። ስለዚህ ራሱን ያዋርዳል ይላል። ያውም እኮ ከእግዚአብሔር ጸጋ ስጦታ ጋር አያይዞ ነው የሚናገረው። እንዳልኳችሁ የቆሮንቶስ ቤተክርስቲያን፣ በጸጋ ስጦታ ምንም አይነት ችግር የሌለባት ቤተክርስቲያን ነች። ምንድን ያጣችሁ ሲባል፣ የእግዚአብሔር የሚሆነውንና የእግዚአብሔር ያልሆነውን ነገር ደባልቃ የሰውን ስሜትና የእግዚአብሔር መንፈስ ቀላቅላ እንደፈለጋት የምትፈነጭና ስርዓት አልበኝነት የወረራት ቤተክርስቲያን። ዛሬም እንዲህ አይነት አብያተክርስቲያናት ይኖራሉ። ስርዓት አልበኝነት፣ የጸጋ ስጦታ ያልጎደለባቸው፣ ነገር ግን ስርዓት የለሽ ኑሮ የሚንቀሳቀሱና እግዚአብሔርን የማያከብሩ አካላት ማለት ነው። እግዚአብሔር የሚከበረው በስርዓት ነው። በነገራችን ላይ ስርዓት አልበኝነት እግዚአብሔርን ያሰድባል። ተከናንቦ ይጸልይ ነበረ ምኑ ተነቢዩ ማለት ነው። ወንዱ ተከናንቦ ይጸልይ ነበረ። ይህ የልማድ ከየት ነበር የመጣው ሲባል አህዛብ በልማዳቸው እንዲህ አይነት ነገር ያከናውናል። የቆሮንቶስ ቤተክርስቲያን አብዛኞቹ ማህበረሰቦች ከአህዛብ የመጡ ስለሆኑ በአህዛብ ልማድ ውስጥ ለጣዖቶቻቸው አንገታቸውን አጎንብሰው ጸጉራቸውን ተከናንበው ደረታቸውን እየደቁ መስዋዕት ያቀርቡ ነበረ ያለቅሱ ነበር ይዘምሩ ነበረ ያሸበሽቡ ነበር ለማን ለጣዖቶቻቸው ወንዶቻቸው ተሸፋፍነው ማለት ነው አንገታቸውን አቀርቅረው ወንድ ልጅ ራሱን ተከናንቦ የሚጸልይ ከሆነ እንደ አህዛብ ልማድና እንደ አህዛብ እንቅስቃሴ ስላደረገ ወንድ ልጅ ራሱን ያወረዳል መከናነብም የለበትም ይባላል ሁለተኛ ራሷን ሳትሸፍን ደግሞ የምትጸሊ ወይም ትንቢት የምትናገር ሴት ሁሉ ራሷን ታዋርዳለች እንደተላጨች ያህል አንድ ነውና፣ ይላል። ይህን ያለበት ምክንያት በየትኛውም የአምልኮ ስፍራ፣ በየትኛውም መንፈሳዊ እንቅስቃሴ በምንንቀሳቀስበት ጊዜ የለበስናቸው ልብሶችና የተጌጥንባቸው ማስጌጫ ነገሮች ከአምልኮተ እግዚአብሔር ሌላውን ማህበረሰብ እንዳያሸፍቱት ጥንቃቄ ያስፈልጋል። አለባበሳችን ከታችም ዝቅ ማለት አለበት፣ ከላይ ደግሞ ከፍ ማለት አለበት። ይሄ ለሴቶች ብቻ የተነገረም አይደለም። ወንዶችም በተመሳሳይ ሁኔታ ወንድነትን የሚገልጽ አለባበስ መልበስ ይጠበቅብናል። ወንድ ልጅ እንደ ሴት አይነት አለባበስ ከለበሰ ችግር አለ ማለት ነው። ሴት ልጅም እንደ ወንድ ከለበሰች ችግር አለ ማለት ነው። የምትለብሰው አለባበስ ከአምልኮተ እግዚአብሔር ወደ ሴሰኝነት የሚዘውር ከሆነ ባት ለብስ ይሻላታል። ጳውሎስ እንደተናገረው ነው። ስለ ምግብ ሲናገር ዋናው ዓላም ዓላማው መብላት አለመብላት የሚለው ሳይሆን የወንድም መሰናከልና አለመሰናከል ነው። ትኩረቱ ወንድምን ማጥፋት ወንድምን ማዳን የሚለው ላይ የተመሰረተ ነው። አለባበሳችንም ወንድም ይሁን ሴቶች አለባበሳችንም ወንድሞቻችንንና እህቶቻችንን የሚያጠፋ ከሆነ ባን ለብስ ይሻለናል። የማያጠፋ የሚያድን የሚታደግ የሚጋብዝ ጥሩ ነገር ያለው አለባበስ የተሻለ ነው። ጨዋነትን የተላበሰ መሆን አለበት። መልካም ነገርን የተላበሰ መሆን አለበት። ቀልብ ሳቢ ለመንፈሳዊ ነገር እንጂ ለዓለማዊ ነገር ቀልብ የሚስብ ከሆነ በጣም አደጋ ነው ማለት ነው። ቁጥር አስራ ሦስት በእናንተ በራሳችሁ መካከል ፍረዱ። እንዴት ሴት ራሷን ሳትሸፍን ወደ እግዚአብሔር ልትጸልይ ይገባታል ይላል። ጥያቄ ጠይቃቸዋል። ይሄ የህሊና ጥያቄ ነው። አዎ ይገባታል ካሉ ህሊናቸውን አሳውረውታል ማለት ነው። ኧረ አይገባትም ካሉ ደግሞ አይ ትክክል ናቸው። አንደኛ የሐዋርያውን ቃል ተቀብለዋል፣ ሁለተኛ ደግሞ ህሊናቸውም ይሰራል ማለት ነው። በእግዚአብሔር ፊት ሳትሸፍን ወደ እግዚአብሔር ልትጸልይ ይገባታል ወንድ ጠጉሩን ቢያስረዝም ነውር እንዲሆንበት ሴት ደግሞ ጠጉራን ብታስረዝም ክብር እንዲሆንላት ተፈጥሮ እንኳን አያስተምራችሁ? ምን ይላል? የልብን ነው የሚያየው። እሺ፣ ጌታ የልብህን አየ፣ እኛስ ምንህን እንመልከት። እግዚአብሔር የልብን ነው የሚያውቀው። አረ ወዳጆች፣ በጌታ በጌታ ይችን እንዳው የልብን አዎ፣ ያውቃል እግዚአብሔር። ልብና ኩላሊትን የሚመረምረው እግዚአብሔር ነው። እኛም እናውቃለን፣ እናስተምራለን። ግን አንድ ነገር በደንብ ላስረግጥላችሁ ወዳለሁኝ እግዚአብሔር ነው እንጂ የልባችሁን የሚያቀው። እህታችሁ አታቅም፣ ወንድማችሁ አያቅም። ወንድማችሁና እህታችሁ ከተሰናከሉ ደግሞ ምን ጥቅም አለው? ስለዚህ የሚታይ ክርስትና መሆን አለበት። የሚጨበጥ ክርስትና መሆን አለበት። የሚዳሰስ ሕይወት ያለው የሚሸት የክርስቶስ መዓዛ ያለበት ክርስትና መሆን አለበት። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ሴትን ያስጌጣትን ጌጣጌጥ ሁሉ ደምሬ ብሸከመው ውበት አይሰጠኝም ውበት ያለው እግዚአብሔር በመልኩና በአምሳሉ ወንድ ነህ ብሎ የሰራኝን ነው። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ስለዚህ አለባበሳችን ጨዋነት የተሞላበት መሆን አለበት። ዳሩ ግን ማንም ሊከራከር ቢፈቅድ እኛ ወይም የእግዚአብሔር አብያተ ክርስቲያናት እንዲህ ያለ ልማድ የለንም ይላል። ተከራካሪዎች ነበሩ ያኔም። ምን ችግር አለ ወንድ ልጅ ጸጉሩን ቢያስረዝም? ምን ችግር አለ ወንድ ልጅ ተኮናንቦ ትንቢት ቢናገር? የሚሉ ጳውሎስ ግን ምን አላቸው? እኛ የለንም አለ። እንዲህ አይነት ልማድ የለንም፣ ከምድራችን ላይ የተጠረገ ይሁን። እግዚአብሔር የሰጠን ማንነት ነው የሚያምርብን። ጸጉር ጋር ስለተነሳ ሐሳቡ መከናነብና አለመከናነብ፣ መቆረጥና አለመቆረጥ፣ ማስረዘምና አለማስረዘም የሚል ነገር ስለሆነ የተነሳው ሐሳቡ፣ ሴቶች ጸጉሮቻቸውን መሸፈን ያለባቸው የት ቦታ ነው ስንል፣ ማሰናከል የሌለባቸው ቦታ ላይ። የት ቦታ ላይ ነው ደግሞ ዝንፍርፍ ያለ ፀጉራቸውን በደንብ እየበተኑ መሄድ ያለባቸው ሲባል ደግሞ ለባሎቻቸው ድምቀት ለባሎቻቸው ውበት በቃ ውበታቸው ነው የሴቶቹ እራሱ ያን ማድረግ አለበት ውበቷ መታየት አለበት የሚለውን ነው ወንዶች እሳ የት ቦታ ላይ ነው መከናነብ የሌለባቸው ሲበርደው አይኮናነብ አይደለም ያለው ሲጸልይ ግን ተከናነቡ አይጸልይም ነው ያለው ትንቢት ሲናገር ተከናነቡ አይናገር ነው ያለው ይሄ የአሕዛብ ልማድ ነው በእኛ ዘንድ የለንም አላት እሺ ማስረዘምና መቆረጥ የሚለውንስ እንዴት ነው ያመጣው? የማትኮናነብ ከሆነ መኮናነብ የሚከብዳት ከሆነ የት የምትሰናከልበት ቦታ ላይ ወንዶች አይተው የሚሰናከሉበት ቦታ ላይ የማትኮናነብ አይነት ከሆነ ትቆረጠው አለ። ምክንያቱም የሴት ልጅ ከመቆረጥ ይልቅ የሚያምርባት ብትሸፋፈነው ይሻላል። ከዛስ ሌላ ሰዓት ደግሞ ግልጥ ብታደርገው ይሻላል። እሱ ነው እየነገርኋቸው ያለሁት። ከዛ በመጨረሻ ደግሞ ምን ብያችኋለሁኝ? ወንድ ልጅ ጸጉር ማስረዘም የለበትም። እንደ ሴት ሽሩባ መሰራት የለበትም። ልጨምር የጆሮ ሎቴ ማንጠልጠል የለበትም። የሴት ጌጣጌጦችን በአንገቱ ማያዝ የለበትም። የተለያዩ ሴቶችን ድምቀት የሰጧቸው ነገሮች ለወንዶች መጠቀም የለባቸው። አብሔር ለዘላለም እየተባረከ ይሁን።